ያልኩትን ና የሚአላት ለካል እንቆሚጽሻረአሽሰ ከዱባይ መልስ የቀጠለው ፍቅር እንግዲህ እጅግ በጣም ደስ የሚልና ዘና የሚያደርግ ሀይሚና ብሩክ እንግዲህ ፍቅራቸው ልክ እንደ አደይ አበባ እያበበ እዚህ ላይ ደርሷል ማለት ነው። አሁንም ፈጣሪ ፍቅራቸውን ፍቅር እስከ መቃበር እያደረገላችሁ ዛሬ እንግዲህ ጨረቃዎቹ በብሩክ ቤት መጥተዋል ማለት ነው። ሀይሚ እንግዲህ ብሩክን ጠርተዋለች። እንግዲህ ስትመጣ ደግሞ የው አዲስ ነገር እዛ ነው የመጣች እኔ የአዲስ አበባ መኖር አስጠልቶኛል። በዱባይ አይነት ሳየው እዚህ ጋ መኖር አልችልም። ስለዚህ ወደ መጣውበት መመለስ ፈልጋለሁ። አብረን መዛሀደን መኖር እንችላለን። እዛ ሰርተን መለውጥ እንችላለን። አብረን የምንሄድ ከሆነ ፈቃደኛ ሁንና ቡራ አብረን እንሄድ አንተም ቢካልክ ግን ብቼን እሄዳለሁ። እኔ እንድደሰት አትፈልግም ወይ በማለት እንግዲህ ለብሩክ አቅርባለታለይ። ብሩክም ይሄን መልስ ተቀብሎ የመለሰውን መልስ ሰምታችኋል። በመጨረሻም ሀይሚ እንግዲህ ያልጠበቀችው ነገር ጉድ ሁናለች ማለት ነው እና ሰላም ሰላም ቤተሰብ እንዴት ናችኋለሁ? ሰላማችሁ ይዛ ብያላችሁበት እያልኩኝ ውድ ጨረቃው ቤተሰቦች እንዴት ናችሁ? አለን በስደት ዓለም የምትኖሩ ፈጣሪ ይጣብቃችሁ ይጠብቀን ለሀገራችን ያብቃን እያልኩኝ እንግዲህ ዛሬ መጥቻለሁ ማለት ነው። ብለን ቡራ ቻናሌን ሰብስክራይብ እያረጋችሁ አሪፍ አሪፍ ኮመንት ለምትሰጡኝ እጅግ በጣም አመሰግናለሁ። እግዚአብሔር ያክብርልኝ ማለት ነው። ዛሬ እንግዲህ ሀይሚ አዲስ ሀሳብ ይዛ ነው የመጣችሁ ማለት ነው። ያ ማለት ምንድነው? ዱባይ እንግዲህ የነበራትን ቆይታ እጅግ በጣም የሚገርምና ደስ የሚል ጊዜ እንዳሳለፈች በመጥቀስ ከዛም አዲስ አበባ እና ዱባይን ስታስተያየት እጅግ በጣም እንግዲህ ዲፍረንት እንደፈጠረባትና እና እኔ መኖር ምፈልገው ዱባይ ነው። አሁንም መመለስ ነው ምፈልገው። እዚህ አዲስ አበባ መኖር አልፈልግም በቃ አስጠልቶኛለኝ። ስለዚህ ቡራን እንሄድ ነው ምለው ፈቃደኛ ሆኖ ከኔጋ ከሄደ እሺ። ደግሞ እኔን የሚያስደስተኝ ነገር ሁሌ ማድረግ ያለው የፈለግ ሸው ሀገር ወስጂ አኖርሻለው ነው የሚለኝ። ስለዚህ ዛሬ ይህንን ጠይቄው ምላሹን መስማት ፈልጋለው ብላ እንግዲህ ብሩክን ትንሽ አጨልለዋለች እና እሷ ካጨለለችው በበለጠ ግን እሷ የመጨረሻ ጉድና የሆነች ማለት ነው። ያ ማለት ምንድን ነው? ብሩክ የመጨረሻ አሰቃይቷታል ማለት ነው። እና አኔድም ብሎ መልስ ሰጥቷታል። እሷ ደግሞ በቃ ካሌርን ብላ እንግዲህ ሀይሚ ካሌርን ብላ እንትን ብጥያቄ አብስታለች ማለት ነው። እና ብሩክ ደግሞ አይሆንም። ምክንያት ምንድን ነው ተብሏለኝ? እዛ የመኖር ለመኖር በጣም ብዙ ነገር ያስፈልገናል ብሏል። ትክክል ነው። ውጭ ላይ ለመኖር ከውጭ ወቅ ማለት ከኢትዮጵያ ውጭ ለመኖር በጣም ብዙ ነገር ያስፈልጋል። ማለት በቃ እንዴት ነው፣ በጣም እንዴት ነው ቢዝነስ የሚያስፈልጋል ለመስራት ለመንቀሳቀስ፣ ደናል ካፒታል ያለው ቢያንስ እስከሚቋቋሙ ድረስ ደና ገቢ መኖር አለበት ብዬ አስባለው። እና እዚህ ላይ ብሩክ ትክክል ነው፣ ግን ሀይሚም እኮ ማለት ፕራንክ ነው ያደረገችው። እሷ ፕራንክ ለማድረግ መታገነት በሀሳቡ ባለመስማማቱ ማለት ነው። ብሩክ በቃ ቁም ስቅሏን ያሳያት። ወይኔ ሀይሚ ፍቅራቸው ግን ደስ አይልም። እረ በስመ አብ የእውነት በጣም ነው ደስ የሚለው። እግዚአብሔርን እጅግ በጣም ማለት ነው በቃ ማለት ንጹህ በንጹህ የተገናኙ ፍቅረኛሞች እዩዋቸው። እንግዲህ በቃ ሲጫወቱ፣ ሲደባደቡ፣ ምን ሲሉ በቃ ዱባይ እያሳለፉትን ፍቅር እዚህ ጋ ነው አሁን እንግዲህ አይታችሁታለና ሀይሚ ደግሞ በቃ ማለት ዛሬ በቃ ተንኮል አጠራቅማ ነው እዛ የመጣች እና መጨረሻ ላይ አነ ደም ብሎ እንቢ ሲላት ብሮክ ማለት ነው። እና በቃ አይሆንም ብሎ ደም ድሞ እንቢ አላት። እሄዳለሁ አለች። እስኪ ወንድ ሰባ ብሬ ነው ማስቀምጥሽ ብሏታል። አቴጅም ብሏታል። እና በአጭር አማርኛ አቴጅም እዛ እንኖርም እዚህ ኢትዮጵያ ውስጥ ነው መኖር የምንችለው። እዛ ማን አለ? እዚህ ነው መስራት ያለብን። በጣም ብዙ ወጪ፣ የቤት ክራይ እንኳን ከባድ ነው ብሎ አስረድቷታል። የወሳም ማለት ፕራንክን ያደረገችው ለመታዘም ምናምን እና ብቻ ግን ማለት የመጨረሻ ማለት ነው፣ አልሄድም ብሎ እምቢ ሲላት ማለት ነው እሷ በቃ ምንም በቃ እንትን ቢካልክ ይሄዳለሁ ነው ያለችው። ከዛ ብሩክ የመጨረሻ እምቢ ስትለው ማለት ነው እንትን ዱላ ለበቂ ዞ መጣ ማለት ነው። እኔ ወደ እኔ የቆሰለው የእውነቴን ነው እምላችሁ እና በጣም ነው የገረፋት እና የገረፋት፣ ማለት በቃ ማለት ሁለተኛ እንዳይለምድሽ ብሎ ማለት ነው። ጋሽዬም እንዲህ አልገረፈኝ እያለች ነበር እና እንግዲህ ከጋሽዬ ቀጥሎ በቃ ምርጥ ፍቅረኛ ነው ያለሽ ሀይምዬ፣ እንደ አባትም እንደ ወንድምም እንደ እናትም እንደ እህትም ይሄ ያልሆነ ሀሳብም ስታመጭ አይሆንም ብሎ የሚመክርሽ ማለት ነው። እና እንግዲህ ደግሞ ትናንትና በተሰራው ቪዲዮ ብሩክ ዝናብ ቢቀጠቀጥም ቢያስደነግጥም ሀይሚ ግን ደግሞ መልስ አግኝቻለሁ፣ ጥሩ ነገር ሰምቻለሁ ብላለች። እኛም ብለናል ማለት ብሩክ ለሀይሚ ያለውን ቦታ ፎቶዋ ሲቀዳደድ በዚያ ዝናብ እየተንቀጠቀጠ እኔ ልቀዳደድልሽ ነበር ሲል የነበርና ይሄም በማለቱ እሷ ራሱ ደስተኛ ናት፣ እኛም ገብቶናል፣ በጣም አመስግነነዋል። በዚህና ልጁን ደግሞ ብያቸዋለው፣ ይቅርታ አድርጋለታለች ሀይሚ ልጁም ይቅርታ ጠይቀዋል። ትናንት ቡራ ሰብስክራይብ አድርጉት ስላለም እኔ ሰብስክራይብ ያረኩት ትናንት ነው ማለት ነው። እና እሱ እንደዛ ስላደረገ ያው እኛ ክፉ መሆን የለብንም የሚባለውን ነገር ብለን ማለፍ ብቻ ነውና ሲቀጥል እንግዲህ ማለት ነው ሀይሚ ብሩክን እንደዛ ካሌር ብላ ስታስቸግረው ከዛ መጨረሻ ላይ ብሩክ ማለት ነው ድከም ሲለው ዝፈኝልኝ አላት፣ እና ካልዘፈንሽ በቃ ብሎ እየገረፋት ነበር በጣም። ከዛ ምንድን ነው ያለች? ዝፈኝልኝ አንድ ምርጥ ዘፈን ዝፈኝልኝ ይላታል። የኔን ዝፈኝልኝ የዘፈንኩትን ትናንት ይላታል። አልሰማሁትም አላለችም፣ ኮመንት ጽፈሽ አይችሽ ያለው ይላታል። ሳልሰማ ነው ኮመንት የጻፍኩት። አያችሁ እንግዲህ ስፍኮ ያለውን ላለመስፈን ማለት ነው እና ግን መጨረሻ ላይ ዘፍነዋለሽ ነው ማለት ነው ከዛ ምን አለች የኔ ልስፈን ልሃል የኔ ልስፈን ልሃል አለችው ብሩክ ራሱ በጧት ነው የጠመደችኝ እኮ ቲክታክ ላይ የለቀቅሽን አይቻለሁ ብለዋልና ማለት እኔ ልቤን አልሰጥም እኔ ልቤን አልሰጥም ለፍቅር ምናምን ብላ ላልጀምረው በቃ ብላ የዘፈነችውን እሱን ልስፈንል ስትለው ብሩክ የመጨረሻ ነው ኧረ በስመ አብ ሀይሚ ግን፣ እኔ እንጃ አላቅም እንጃ። ምን ብዬ ልንገራችሁ በቃ ማለት ፍቅራቸው እጅግ በጣም ነው የሚያስቀና ማለት ነው። በጣም በጣም ነው የሚያስቀና ፍቅራቸው የምሬት ነው የምላችሁ። እና በቃ እንዴት ነው ወረት የሌለበት በእውነተኛ የተመሰረተ በንጹህ ነገር የተመሰረተ ምንም መሰናከል የሌለበት ፈጣሪ ያገናኛቸው። እጅግ በጣም ሀይሚ ደግሞ በጣም እምር ብሎባታል። በጣም ማለት ነው ከሚባለው በላይ እና በጣም እኔ እንጃ ዱባይ ደረስ ዳኮ ማለት ያልሆነ ብሩክን የሚደብረው ነገር ፕራንክ እንኳን ብታደርግ ለሱ ያላትን ውጭ ሀገር ስተድም ለሱ ያላትን ቦታ ነው ብሩክ ያስመሰከረ። ትናንትም ኢትዮጵያ ውስጥ ሲገባ ፕራንክ ሲደረግ እንግዲህ ለሀይሜ ያለውን ቦታ ነው ያስመሰከረ። እና ሀይሜ እድለኛ ናት። እውነቴን ነው ምላችሁና በጣም ከሚባለው በላይ ማለት ሀይሚ ሴት እንደመሆኗ መጠን ወንድ ልጅ ደግሞ በቃ በሁሉም ነገር መከታ ነው። በየሄደበት ሩጦ ነው በቃ ድረስ ሲባል ደርስ ነው እና ብሩክ ደግሞ በቃ ሁሉንም ነገር ሁሉ ነገሯ ነው ለሷ ማለት ነው። እና የእውነቴን ነው የምላቸው። ስለዚህ ሀይሚዬ ቡራዬን ጠበቅ አድርገሽ ያዥ፣ ብሩክም ደግሞ ቀመሟን በደንብ ተንከባክበሽ ያዥ ማለት ነው። ሁሌም ይሄን ነው የምልና እንግዲህ ደግሞ አንዳንድ ቪዲዮዎችን እያየው ነበር እና ዩቱበሮች ማለት ነው ፕራንክ ለምን ለምን አይሰሩ ምናምን የሚባል ነገርና። ዛሬ ይኸው ፕራንክ ሰርተዋል። የአንድ ቀን ስለሆነ ምንም ችግር የለውም ብሩክ ማለት ብሩክ ፕራንክ ቢያደርጋት ችግር የለውም። እሷ ፕራንክ ስታደርግ ግን እኔ እንጃ ትንሽ ይጠነክርባታል። ለምን አደረገችው ምናምን ብዙ አስተያየት ነው የሚሰጣት ና ስለዚህ የአንድ ቀን እንደዛ ፕራንክ ከተደራረጉ ብሩክ ቢያደርግ ችግር የለውም። ሀይሚ ፕራንክ ስታደርግ በጣም ነው የሚጠነክር። በጣም ብዙ ስድብ ነው የምትሰደው። ለምን እንደሆነ አላቅም ና ሲቀጥል ደግሞ ስለ ቻናሏ ዋናው ጥያቄያችን ስለ ቻናሏ ስላደረሳችሁ፣ እናመሰግናለን። የእውነት ጥያቄያችን ተመልሷል። ቻናሌ ምንም ችግር የለበት እና ሀይሚ ስለ ቻናሏ ምንድን ያለችው ምንም ችግር የለበትም፣ ግን ቪዲዮውን በደንብ ስለማታዩና እያሳለፋችሁ ስለምታዩ ነው ብላለች። ስለዚህ ቪዲዮውን በትክክል በማየት አበረታቱኝ፣ ሰብስክራይብም አድርጉ ብላ መልእክት አስተላልፋለች። ሰምታችኋል። ይሄን መልእክት ያደረሳችሁ እጅግ በጣም እናመሰግናለን። ጥያቄያችን ተመልሷል። ቻናሉ ችግር የለ